በሶል ከሆነ በጣም ነገሮች ቀላል ናቸው። ቲን ነንበር አውጥታችሁ ኦንላይን አፕላይ ማድረግ ብቻ ነው። በፒኤልሲ ደግሞ ሲሆን ሪኳርመንቱ ምንድነው? ያሁ የፒኤልሲ አባላት አሁን በአንድ ኢንዲቪጁዋል ማውጣት ይቻላል። ባይዘወይ ፒኤልሲ አንድ ብቻችሁን ሆናችሁ ማውጣት ትችላላችሁ። ግን አንድ ብቻችሁን ሆናችሁ ስታወጡ ከዚህ በፊት ስትጠቀሙበት መነበረው ቲን ነንበር ምንም አይነት የግብር እዳ ምናምናምን እንደሌለባችሁ ክሊናት ጽፋችሁ ምናምን፣ ከዚህ በፊት እየሰራችሁበት ከሆነ እየሰራችሁበት ካልሆነ ኢትስ ኦኬ። ሶ እንደዛ ነው ኢንዲቪጁዋል ሲሆን፣ በግሩፕ ደግሞ ሲሆን አሁን ለምሳሌ ሁለት ሰው ሶስት ሰው ሆናችሁ የምታወጡ ከሆነ ሁለቱም ሰው ሶስቱም ሰው ኤኒባዲ ብቻ የፔልሲው አባል የሆነ ሰው ሁሉም ቲን ነበር ሊኖረው ይገባል። ዛትስ ዘ ፈርስት ቲንግ። ሌላው ምንድን ነው ፕሮሰሱ እንዴት እንደሚሄድ ልንገራችሁ። መጀመሪያ መመስረቻ ነው የምታጽፉት። የሆነ ስም ታስባላችሁ። ለስ ሴይ ሚስተር ኤክስ። ሶ ሚስተር ኤክስ በሚባል ስም መመስረቻ። ኖርማሊ መመስረቻ ሰባት ስምንት ፔጅ ሊሆን ይችላል። ያንን ሰባት ስምንት ፔጅ ተመሳሳይ ኮፒ ሶስት ኮፒ ያስፈልጋቸዋል። በት ሶስት ኮፒ ከማድረጋችሁ በፊት መመስረቻችሁን ታጸድቃላችሁ። ስማችሁን ታጸድቃላችሁ አምሳዊ አንድ መመስረቻ ይዛችሁ ስማችሁን ታጸድቃላችሁ በወጣው ስም ይሄ ፔሊሲ መቀጠል ይችላል አይችልም። ማለት አሁን ሚስተር ኤክስ ተይዟል አልተያዘ የሚለውን ማጸደቅ አለባችሁ ማለት ነው። ያንን የምታጸድቁት ደግሞ ክፍለ ከተማ ሄዳችሁ ነው። ልክ ስማችሁ ከጸደቀላችሁ በኋላ መመስረቻችሁ ጋር ሄዳችሁ መመስረቻ ታጽፋላችሁ። በየትኛው ስም በጸደቀላችሁ ስም ማለት ነው ሶስት ስም ነው ምርጫ ይዛችሁ የምትሄዱት። ሌትሴ ሚስተር ኤክስ ሚስተር ዋይ ሚስተር ዜድ ከሆነ ከሶስቱ የትኛውን ያልተያዘው ተብሎ ይጸደቅላቸዋል ማለት ነው፣ ክፍለ ከተማ ውስጥ። ከዛ ከክፍለ ከተማ ካጸደቃችሁ በኋላ ባይደወይ እዛ ስንት ብር ነበር የከፈልኩት? ሀያ ሰባት ብር ሀያ ሰባት ብር ትከፍላላችሁ። እዛ ሄዳችሁ የትኛውን ፕሮሰስ ላይ ባይደወይ እንትን ናሽናል አይዲ ያስፈልጋቸዋል። ሶ ምን እያልኩኝ ነበር? ያ ከክፍለ ከተማ ካጸደቃችሁ በኋላ ስማችሁን መመስረቻ ታጽፋላችሁ። መመስረቻ ለፔኤልሲው ማለት ነው። ውስጡ ምን ምን አይነት ስራዎች ልትሰሩበት እንደምትችሉ ምናምን ብቻ ያቁታል። ስቴሽነሪ ቤቶች ምናምን ያቁታል፣ በተለይ ገቢዎች አካባቢ ያሉ ስቴሽነሪ ቤቶች። ሶ ያንን መመስረቻ ማመስረቻ ካጸፋችሁ በኋላ ገቢዎች ሄዳችሁ ታጸድቃላችሁ ማለት ነው። ያንን ደግሞ ስታጸድቁ ቪአይፒ ከሆነ የምትሄዱት ቪአይፒ ገቢዎች ገቢዎች ም ሶሪ ናት። ገቢዎች ባይ ወይ ምንድነው ውልና ማስረጃ፣ ሶ ቪአይፒ ውልና ማስረጃ የምትሄዱ ከሆነ አራት ሺህ ምናምን ብር ነው የምትከፍሉት ለማጸደቅ መመስረቻውን። ቪአይፒ ደግሞ ካልሆነ እንትን ነው ምንድነው ሁለት ሺህ ምናምን ብር ነው ኖርማሎቹ ውልና ማስረጃዎች ማለት ነው። ሁለት ሺህ ምናምን ብር ከፍላችሁ ታጸድቃላችሁ ማለት ነው። ለእንትኑ መጻፊያ አንድ ሺ አምስት መቶ ብር ነገር ነው የከፈትኩት የከፈልኩት እንትኑን ለመጻፍ። ከዛ ቼክ ካደረጋችሁ በኋላ ያው ሶስት ኮፒ ነው የሚሰጣችሁ። ሰባት ስምንት ፔጅ ይሆናል፣ ያ የመመስረቻው ማለት ነው። ሰው ሶስት ኮፒ ይሰጣችኋል። እሱን ይዛችሁ ትጨርሳላችሁ ማለት ነው እዛ። ከዛ መመስረቻ ካጸደቃችሁ በኋላ ኔክስት ስቴፕ ቲን ነምበር ማውጣት ነው። ቲን ነምበር ለማውጣት ውል እና ምንድነው የቤት ኪራይ ውል ያስፈልጋችኋል። ሰው የቤት ክራይ ውል ሄዳችሁ ውልና ማስረጃ ትፈራረማላችሁ። ከዛ ቲን ነምበር ታወጣላችሁ። እኔ እየከፈልኩ እየከፈትኩኝ ያለሁት ቦሌ ክፍለ ከተማ ነው። የቦሌ ክፍለ ከተማ ፔል የፔል ለፔል ሲቲ ነምበር አይሰጥ ለፔል ሲቲ ነምበር እየሰጠ ያለው አሁን እንትን ነው መሶብ ኢምፔሪያል ጋር ያለው ማለት ነው። እዛ ሄዳችሁ ቲን ነምበር ታወጣላችሁ። ከዛ ቲን ነምበር ካወጣችሁ በኋላ ሶ ከቲን ነንበር በኋላ ኔክስት ስቴት ነው የሄድኩት። ያ ቲን ነንበር ካወጣችሁ በኋላ ተመልሳችሁ እንትን ክፍለ ከተማ ነው የምትሄዱት። ክፍለ ከተማ ሄዳችሁ ለንግድ ፍቃድ አፕላይ ታረጋላችሁ ማለት ነው። ለንግድ ፍቃድ አፕላይ የምታረጉት እንዳለ ያላችሁን ሰነድ እንዳለ እስካን አድርጋችሁ መመስረቻውን፣ የቤት ኪራይ ውሉን፣ ናሽናል አይዲያችሁን ምናምን እንዳለ ያላችሁን በአጠቃላይ ማለት ነው እነሱን እንትን እያደረጋችሁ እስካን እያደረጋችሁ አፕሎድ ማድረግ አለባችሁ። ኢትሬድ የሚለው እንትን ላይ ገብታችሁ አዲስ ለማውጣት ብላችሁ አዲስ ንግድ ፍቃድ ለማውጣት ብላችሁ ኢትሬድ የሚለው ዌብሳይት ላይ ገብታችሁ አፕሎድ ታደርጋላችሁ ማለት ነው። ከዛ አፕሎድ ካረጋችሁ በኋላ እዛው ክፍለ ከተማ ያጸድቁላችኋል። ከዛ ክፍለ ከተማ ያጸድቁላችኋል ማለት በቃ ትክክል ናቸው እንትኖቹ ብለው ማለት ነው። ምንድን ነው ስሙ አፕሎድ የተደረጉት ወይም ስካን ተደርገው አፕሎድ የተደረጉት ፋይሎች ትሩ ፋይሎች ናቸው የሚለውን እነሱ ያጸድቁላችሁ እና ከዛ ሁለት መቶ ምናምን ብር ከፍላችሁ እንትን ታስደርጋላችሁ። ለንግድ ምዝገባና ንግድ ፍቃድ እዛ ኦንላይን አፕላይ ታደረጋላችሁ። ከዛ ይመጣላችኋል ማለት ነው። ሰ በዚህ ዌይ ነው የሚሰራው። ምናልባት እንደኔ ኮምፕሊኬትድ የሆነ ፕሮሰስ እየሄዳችሁ ያላችሁ ሰዎች፣ ቀጥተኛ ፕሮሰሱ ይሄ ነው። ስለዚህ መጀመሪያ ክፍለ ከተማ ነው፣ ከዛ ውልና ማስረጃ ነው፣ ከዛ ገቢዎች ነው። ባይ ዘ ወይ ቲን ነምበር የሚወጣው መሶብ ያለው ገቢዎች ማለት ነው። ፎር ማይ ኬዝ ሌላ ክፍለ ከተማ ምና ሹር ሰው እንደዛ ታደርጋላችሁ። ከገቢዎች ቀጥሎ ተመልሳችሁ ክፍለ ከተማ ትሄዳላችሁ፣ ከዛ ንግድ ፍቃዳችሁን ትቀበላላችሁ ማለት ነው። አይ ሆፕ ኢት